ራሳችንን የኋሊት ዞር ብለን እንድናይ የሚያደርጉ ታሪካችንን ያሰፈሩ እነዚህ ታሪካዊ ስዕሎች እንዲህ ባለ ታሪካዊ ቦታ ሆኖ መመልከት የሚሰጠው ስሜት ወደር የማይገኝለት ነው። በቅርቡ እድሳቱ ተጠናቆ ለጎብኚዎች ክፍት በሆነው ጣይቱ የባህልና የትምህርት ማዕከል 24 አንጋፋና ወጣት ሰዓሊያን የተሳተፉበት የስዕል አውደ ርዕይ ባሳለፍነው ሰኞ ግንቦት 18 ለጎብኚዎች ክፍት ሆኗል። እኔና ሀይሉ ክፍለ የተባለ ሰዓሊ ያለ መምህርና ሰዓሊ አብረን ሆነን አወራን፣ ከቦርዱም ጋር ተነጋገርን። ምን አይነት ስዕሎች ቢመጡ የሚለውን ነገር የተለያዩ ሰዓሊዎችን አናገርን። ሃያ አራት ያህል ሰዓሊዎች ፈቃደኝነታቸውን ገልጸውልን የእነሱን ስራዎች ነው ለይተን ያቀረብነው። ከአንጋፋ ሰዓሊ ደስታ ሐጎስ፣ ሎሬት አርቲስት ደስታ ሐጎስ፣ እንደዚሁም ደግሞ ገብረ ክርስቶስ ሰለሞን ሰዓሊ ካያታቸው ጀምሮ በአድዋ ድል ዙሪያ የኢትዮጵያ ባህላዊ አሳሳል የምንለውን አሳሳል የሚከተሉ ናቸው። እንዳያችሁት እንደዚህ በአማረ መልኩ ለሕዝብ እይታ ክፍት ሆኗል ማለት ነው እና ሀሳቡ የመጣው ይህንን ቤት ክብሩን በሚመጥን ደረጃ የስላው ደሪ ለተመልካቾች ለማቅረብ ለጥበብ ወዳጆች እንዲያዩት ለማድረግ ነው። እንግዲህ በአጠቃላይ እዚህ ውስጥ ያሉት የስዕል ስብስቦች ይበልጥ ወደ ታሪክ የሚያደሉ ናቸው። ይህም የሆነበት ምክንያት አንደኛ ቤቱም የጣይቱ ባህል ማዕከልና በታሪክና በስነ ጥበብ ላይ የሚሰራ ስለሆነ እሱን ምክንያት በማድረግ ሁሉም ማለት በሚቻል ደረጃ በታሪካዊ ስዕሎች ናቸው፣ እዚህ ውስጥ ያሉት። እኔ የቀረብኩት አንደኛው በእቴጌ ጣይቱ አድዋ ጦርነት በፊት አድዋ ከመደረጉ ቀናት ቀደም ብሎ በነበረው በመቀሌው ጦርነት ላይ የሚያተኩር ስራ ቀረ። ስዕሎቹ በሰዓቱ የነበረውን ሁኔታ የሚያንፀባርቁ እና በጣም ያለውን ሁኔታ የሚያሳዩ ሆኖ አግኝቻቸዋለሁ። አንዳንዶቹ ስዕሎች በጣም ከለር አጠቃቀማቸው ኢመርሲቭ የምትይው አይነት እና በጣም ዲስክሪፕቲቭ የሆኑ ስዕሎች ናቸው። በጣም ብታያቸው ራሱ የማይሰለቹ አይነት ስዕሎች ናቸው። እጅግ በጣም የሚያስገርሙ አርቲስቶቹን ክህሎት የሚያሳዩ እንደየስዕሉ በጊዜው የነበሩ የያዟቸው የጦር መሳሪያዎች፣ አለባበሳቸው፣ ዲቴሎች ብዙ ነገር የተንጸባረቀባቸው ስዕሎች ናቸው ከነበሩ ትላልቆቹ አንጋፋዎች ጋር ለእኛ ጥሩ ስሜት ነው የሚሰማን ደስ የሚል ለእነሱም ደግሞ አሁን ያለውን ጄኔሬሽን ምን እንደሚያስብ እኛ ደግሞ እነሱ ምን እንደሚያስቡ ከእነሱ ጋር ማቅረብ የእነሱን ኤክስፒሪየንስ እንደ መጋራት ነው ብዬ አስባለሁ። ሁለቱም የሰል ኤግዚቢሽኑም ራሱ የባህል ማዕከሉም በጣም ከታሪክ ጋር ያለው ቅርኙነት ስናየው በጣም አስገራሚ ሆኖ እናገኘዋለን። እንደ መጀመሪያ ከንቲባ ቢሮም እንደ ፍርድ ቤትም ሆኖ ቦታው አገልግሏልና ከዛ አንጻር እነዚህ አይነት ታሪካዊ ኤግዚቢሽኖች ከጦርነቱም ጋር በተያያዘ ከጣይቱ የባህል ማዕከል ጋር በተያያዘ ታሪካዊ የሆኑ ስዕሎችን ስታይ የሚጨምረው የራሱ የሆነ ድባብ፣ ራሱ የሆነ የሂስቶሪካል መንፈስ አለ። ፕላስ ደግሞ አርክቴክቸሩ ራሱ የሚሰጠው ነገር ቀላል አይደለም ማለት ነው። በጣም ነው የሚያምሩት ስዕሎቹ። ከቤቱ ጋር በጣም እጅግ ተዋህደዋል፣ ይመጥናል ብዬ አስባለሁ። የቀረቡት ስዕሎችም ከቤቱ ጋር ቤቱን እጅግ በጣም ውብ ሆነ የሆነው ማለት የነበረውን ከዚህ ቤት አቀዋለሁ፣ ምን ያህል እንደተቀየረ እና ደግሞ ስራዎችንም ሰቸ ከቤቱ ጋር በጣም እጅግ እጅግ በጣም ነው የሚያምሩ። ወደፊቱም ከዚህ የተሻሉ ነገሮች ይቀርባሉ ብዬ አስባለሁ። በጣም ትልቅ ስራ ንሰራው በዚህ ታሪካዊ ስፍራ ለመጀመሪያ ጊዜ የተሰናዳው ይህ አውደ ርዕይ ማዕከሉ ከዚህ በኋላ ለሚያከናውናቸው ዘርፈ ብዙ የኪነ ጥበብ ስራዎች ጅማረውን ያበሰረበትም ነው። ያው ይሄ የመጀመሪያው የስዕል አውደ ርዕይ ነው ለዚህ ቤት ማለት ነው። የመጀመሪያው የጥበብ ሁነት የሆነው በስዕል ነው የተጀመረው። ግን ያ ብቻ አይደለም። ጣይቱ የባህልና ትምህርት ማዕከል በውጭ ሀገራት ቲያትሮችን ያሳያል። እንደዚህም ደግሞ የግጥም የስነ ጽሁፍ ምሽቶች፣ የስነ ጽሁፍ ዝግጅቶች ይከናወናሉ። የተለያዩ ጥናቶች፣ ውይይቶች ይካሄዳሉ። በውጭ ነው እስካሁን ሲደረግ የነበረው። ያ ደግሞ በሀገር ውስጥ በዚህ ማዕከል ይደረጋሉ ማለት ነው። እንደዚህ አይነት እንቅስቃሴዎች ይኖራሉ። ለሰዓሊና መምህር ኃይሉ ክፍሌ እንዲሁም ጋዜጠኛ ኤርሚያስ ፍቅሬ አዘጋጅነት የቀረበው አውደ ርዕይ እስከ ግንቦት 30 2017 ዓ.ም ድረስ ለጎብኚዎች ክፍት ሆኖ ይቆያል።